ሰላም እንዴት ናችሁ? ዛሬም በአዲስ መረጃ ተመልሼ መልቻለሁ። ይህም ማለት በርካታ ፍሬሽማን ተማሪዎች እና የሪሚዲያል ተማሪዎች ዩኒቨርሲቲዎች መቼ ጥሪ ያደርጋሉ እያላችሁ ለምትጠይቁ ተማሪዎች፣ በተለይ ደግሞ ብዙ ተማሪዎች ስለ ራሳቸው ዩኒቨርሲቲ መቼ እንደሚጠራ ወይም እስከ መቼ ይጠራል እያላችሁ ለምትጠይቁ ተማሪዎች ዛሬ በዚህ ቪዲዮ ባገኘሁት መረጃ መሰረት እነግራችኋለሁ ማለት ነው። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሳብስክራይብ፣ እንዲሁም ቤተሰብ የሆናችሁ ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። እንደሚታወቀው ከሳምንት በፊት የተማሪዎች የዩኒቨርሲቲ ምደባ ይፋ እንደሆነ ይታወቃል። ሆኖም ግን ነገር ተማሪዎች ወደ ተመደቡበት ዩኒቨርሲቲ መቼ ጥሪ ይደረጋል የሚለው ሀሳብ እጅግ ለተማሪዎች አስፈላጊ ወይም አሳሳቢ ነገር ነው ማለት ነው። ሆኖም ግን በርካታ ዩኒቨርሲቲዎች ጥሪ አድርገዋል። ስለዚህ እነማን ወይም የትኞቹ ዩኒቨርሲቲ ጥሪ አድርገዋል የሚለውን አንድ ባንድ ነግራችኋለሁ ማለት ነው። ዩኒቨርሲቲዎች አጠራራቸው ሶስት አይነት ነው። ይህም ማለት አንዳንዶቹ በ2018 ዓ ም ቀጥታ ማለፊያ ውጤት ላመጡ ፍሬሽማን ተማሪዎችና ለሪሜዲያል ተማሪዎች፣ አንዳንዶቹ በ2018 ዓ ም ቀጥታ ማለፊያ ውጤት ላመጡ ፍሬሽማን ተማሪዎች ብቻ አንዳንዶቹ ደግሞ በ2017 ዓመተ ምህረት ሪሚዲያል ለነበሩ ወይም በ2018 ዓመተ ምህረት ፍሬሽማን ለሚገቡ ተማሪዎችና በ2018 ቀጥታ ማለፊያ ውጤት ላመጡ ፍሬሽማን ተማሪዎች አድርገው ጠርተዋል ማለት ነው። ስለዚህ የትኞቹ ዩኒቨርሲቲ እንደዚህ አድርገው ጠሩ የሚለውን አንድ በአንድ እነግራችኋለሁ ማለት ነው። አሁንም እናንተ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። አንደኛ በ2018 ዓመተ ምህረት ቀጥታ ውጤት ላመጡ ወይም ፍሬሽማን ሆነው ለተመደቡ ተማሪዎችና በ2018 ሪሚዲያል ተማሪዎች ሆነው ለተመደቡ ተማሪዎች ጥሪ ያቀረቡ ዩኒቨርሲቲዎች፣ ዲላ ዩኒቨርሲቲ ጥቅምት 17 እና 18 ጥሪ አድርጓል። ቦንጋ ዩኒቨርሲቲ ጥቅምት 14 ና 15 ጥሪ አድርጓል። ደብረ ማርቆስ ዩኒቨርሲቲ ጥቅምት 14 ና 15 ጥሪ አድርጓል። ራያ ዩኒቨርሲቲ ጥቅምት 11 ና 12 ጥሪ አድርጓል። ኦዳ ቡልቱም ዩኒቨርሲቲ ጥቅምት 17 ና 18 ጥሪ አድርጓል። ስለዚህ እነዚህ ዩኒቨርስቲዎች በ2018 ዓ ም ቀጥታ ውጤት ላመጡ ተማሪዎችና አሁንም በ2018 ዓ ምት ሪሚዲያል ሆኖ ለተመደቡ ተማሪዎች ጥሪ አቅርበዋል ማለት ነው። እነዚህ ዩኒቨርሲቲዎች ሁለተኛ፣ በ2018 ዓ ም ቀጥታ ውጤት ላመጡ ወይም ፍሬሽማን ተመደቡ ተማሪዎች ብቻ ጥሪ ያቀረቡ ዩኒቨርሲቲዎች አሶሳ ዩኒቨርሲቲ ጥቅምት 12ና 13 ጥሪ አድርጓል። መቅደላአምባ ዩኒቨርሲቲ ጥቅምት 17ና 18 ጥሪ አቅርቧል። ጅግጅጋ ዩኒቨርስቲ ጥቅምት 13 እና 14 ጥሪ አቅርቧል። ሰላሌ ዩኒቨርሲቲ ጥቅምት 11ና 12 ጥሪ አቅርቧል። ሐዋሳ ዩኒቨርሲቲ ጥቅምት 17ና 18 ጥሪ አቅርቧል ማለት ነው። ስለዚህ እነዚህ ዩኒቨርሲቲዎች ደግሞ በቀጥታ በ2018 ዓመተ ምህረት የማለፊያ ውጤት ላመጡ ፍሬሽ ተማሪዎች ብቻ በዚህ መልክ ጥሪ አቅርበዋል ማለት ነው። ሶስተኛው ደግሞ በ2018 ዓመተ ምረት ቀጥታ ማለፊያ ውጤት ላመጡ ፍሬሽማን ተማሪዎች እና በ2017 ዓመተ ምረት ሪሚዲያል ኖረው በ2018 ፍሬሽማን ለሆኑ ተማሪዎች ጥሪ ያቀረቡ ዩኒቨርሲቲዎች ደግሞ ሜዳ ወድላቡ ዩኒቨርሲቲ ጥቅምት 17ና 18 ጥሪ አቅርቧል። ራያ ዩኒቨርሲቲ ጥቅምት 11ና 12 ጥሪ አቅርቧል። ሐረማያ ዩኒቨርሲቲ ጥቅምት 17ና 18 ጥሪ አቅርቧል ማለት ነው። ስለዚህ እነዚህ ዩኒቨርሲቲዎች ደግሞ አምና ወይም በ2017 ዓመተ ምረት ሪሚዲያል ለነበሩ ተማሪዎች አሁን በ2018 ፍሬሽማን ሆነው ለተመደቡ ተማሪዎች እና አሁንም በቀጥታ በ2018 ዓ ምት ፍሬሽማን ሆነው ለተመደቡ ተማሪዎች በዚህ መልክ ጥሪ ያቀረቡ ዩኒቨርሲቲዎች እነዚህ ናቸው ማለት ነው። እንዲሁም በቀጥታ ከአስር ደቂቃ በፊት ሁለት ዩኒቨርሲቲዎች ጠርተዋል። ስለዚህ ወልዲያ ዩኒቨርሲቲ እና ኮተቤ ዩኒቨርሲቲ ጠርተዋል ማለት ነው። ይህንም እነግራችኋለሁ ማለት ነው። አሁንም አብራችሁ ይቆዩ። ወልዲያ ዩኒቨርሲቲ በ2018 ዓ ምት በትምህርት ሚኒስቴር ወልዲያ ዩኒቨርሲቲ የተመደባችሁ አዲስ ገቢ ተማሪዎች በ2017 ዓ.ም ምት በወልዲያ ዩኒቨርሲቲ በመደበኛ መርሃ ግብር የሪሚዲያል ፕሮግራም ትምህርታችሁን ተከታትላችሁ የማለፊያ ውጤት ያመጣችሁ ተማሪዎች እንዲሁም በ2017 ዓ ምት አንደኛ ዓመት አንደኛ ሴሚስተር በተለያዩ ምክንያቶች መልሶ ቅበላ በመሙላት ያቋረጣችሁ ተማሪዎች የምዝገባ ጊዜ ጥቅምት 17 እና 18 2018 ዓ.ም መሆኑን ዩኒቨርሲቲው አስታውቋል። እንዲሁም ኮተቤ ዩኒቨርሲቲ በ2017 ዓ ም የማለፊያ ውጤት ላመጡ ተማሪዎች ባወጣው ልዩ የስኮላርሺፕ ፕሮግራም ተመዝግባችሁ የተመለመላችሁ እና ስማችሁ በዩኒቨርስቲው ዌብሳይት እና ፌስቡክ ገጾች ላይ የተገለጸ በ2015 እና 2016 ዓ የማለፊያ ነጥብ አምጥታችሁ በኦንላይን ተመዝግባችሁ የተመለመላችሁ ስማችሁ በዩኒቨርሲቲው ዌብሳይት እና የፌስቡክ ገጾች ላይ የተገለጸ ተማሪዎች በሙሉ ጥቅምት 17 18 ቀን 2018 ዓም ኮተቤ የትምህርት ዩኒቨርሲቲ በአካል ተገኝታችሁ ሪፖርት እንድታደርጉ ያሳወቅን ከተጠቀሰው ዕለት ቀድሞም ሆነ ዘግይቶ የሚመጣን ተማሪ ዩኒቨርስቲ የማያስተናግድ መሆኑን እንገልጻለን። ማሳሰቢያ፣ ተማሪዎች ወደ ዩኒቨርስቲው ስትመጡ የሚከተሉትን መረጃዎች፣ ቁሳቁሶች ይዛችሁ መምጣት ይኖርባችኋል ወይም ይጠበቅባችኋል። የስምንተኛ ክፍል ክልላዊ ፈተና ውጤት ካርድ ዋናውን እና ከዘጠኝ እስከ አስራ ሁለት ክፍል የተማራችሁበትን ትራንስክብሪት ዋናው እና ኮፒ ኮፒ የአስራ ሁለተኛ ክፍል መለቀቂያ ፈተና ሰርቲፊኬት ዋናውን እና ኮፒ እንዲሁም ከተራ ቁጥር አንድ እስከ ሶስት የተገለጹትን መረጃዎች እስካን በማድረግ በአንድ ፒዲኤፍ ሶፍት ኮፒ፣ ሶስት ፓስፖርት ሳይዝ ጉርድ ፎቶግራፍ እስካን ተደርጎ በሶፍት ኮፒ የተዘጋጀ ጉርድ ፎቶግራፍ፣ በግል የምትጠቀሙባቸውን አንሶላ፣ ብርድ ልብስ፣ የትራስ ልብስ እና የስፖርት ትጥቆችን በመያዝ ወደ ዩኒቨርሲቲው እንድትመጡ ሲል አሳስቧል ማለት ነው። ኮተቤ ዩኒቨርሲቲ አሁንም ሌሎች ዩኒቨርሲቲ በተከታታይ እየጠሩ ይገኛሉ። አጠቃላይ እስከ አስራ ሰባትና አስራ ስምንት እንዲሁም በዛ ቢባል እስከ ሀያ ይጠራሉ ተብሎ ይገመታል። ስለዚህ እየተከታተልኩ የማደርሳችሁ ይሆናል። እናንተ ላይክና ሸር እያደርጋችሁ ጠብቁኝ። አሁንም በሌላ መረጃ እስክንገናኝ ድረስ መልካም ጊዜ፣ ቻው።